አረ፣ ምን እናትሽ የቤት ሰራተኛ ስለሆነች አፍረሽባት እየካርሻት ነው? ነው ወይስ ይቅርታ አላደረግሽላት? ግን እኮ በቃ በሰዓቱ ልጅ ነበረች፣ ተደፈረች፣ ከዛ ወለደችሽ፣ ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች። ግን እኮ አልተወችሽም አይደለም እንዴ? ተመልሳ መታ፣ እዚህ እንደገና የቤት ሰራተኛ ሆና እየሰራች ነው። ወይ ከዚህ በላይ የምታደርግልሽ ምን እያልሽ ነው? ነው፣ ወይስ ገና ከንቅልፍሽ አትነቃሽም? እየቃዣሽ ነው። ካላመንሽኝ፣ እሰይ ወንድሜ እንኳን መጣሁ። ልጅቷ እኮ አንፈልግሽም አለኝ ብላ እትጫልል ነበረ። አሁን የጀመርሽልኝ ጨርሽልኝ። ስለምን ነበር እያወራሽ የነበረው? ካላመንኩ ምን ጨርሽልኝ። ኧረ፣ አሁንም አክሮፈሽኛል። ችላ እያልሽኝ ነው። እንደዛ ነው አይደል? ሁ ቅድም ስትመጣ ብታያት፣ እንዴት እንደረች ብታያት ወንድሜ እ ጺ ወንድምሽ እኮ አልፈልግሽም አለ። የምሬት ሆኜ ይመስልሻል አላለችኝ መሰለህ? እኔ አንተ እህት ደግሞ ማለት ነው። ኧረ እሱ እንደ እኔ የተወገው መድኃኒት እንደ እኔ አስረስቶት ካልሆነ መስጠት በእሱ ስሙ ሊረሳሽ አይችልም አልኳት። ከዚያ ግን ቆይ አንተ እስካሁን ድረስ እንደዚህ ሆነህ የት ነበር የቆየሁት? እኔ ቆይ አንተ ልብሴን ስቀይር እና ፊቴን ስታጠብ ነው። ደግሞ ባደርኩበት ልብስ አልመጣም ብዬሽ ነው። እባክህ አሁን ከዚህ ክፍል ውጣልን። ቁም ነገር እያወራን ነው። ቁም ነገር የሶስማ፣ የኔ ቆንጆ፣ ይቅርታ አታደርጊልኝ። አስፈላጊ ነገር እያወራን እንደነበረ ለወንድምሽ ንገሪው። ፍራታ እውነትሽን። ስለምን እያወራን ነበር? አሁንስ እየቀለድሽብን ነው። እንዲ ያለሽው በጣም ነው የሚያስጠላው። እንዴት ነው ከደቂቃዎች በፊት የነገርኩሽን ነገር አሁን ረስቻለሁ የምትኝ? ተረጋጊ እንጂ ስለምን እያወራችሁ ነበር? ገነት የኔ እናት ሆና እያለ ለምን የቤታችን ሰራተኛ እንደሆነች ጠይቀችኝ። መጀመሪያ እየቀለደች ነበር የመሰለኝ። ከዛ ደግሞ አንዳንድ ማሰብ የማልፈልጋቸውን ነገሮች እንዳስብ የሚያደርግ ነገር ነገረችኝ። ከዛ ልታብራራልኝ ስትል አንተ መጣህ። እንዴት ነው እንደዚህ ልታስብ የቻልሽ? እርግጠኛ ነኝ። አይ እንደሱ አይደለም። ተደፍራ እንደወለደችኝ እና ልጅ ስለሆነች ማሳደግ ስላልቻለች አምጥተ ዚህ በር ላይ እንደጣለች ነገረችኝ። ይሄ ደግሞ ፈጥራ ስለመሰላት ብቻ አልታወራችልም። ኤፉ ይም ሆነሻል። አውቃለሁ ቤተሰቦችሽ ማግኘት ትልቅ ጉጉት አለሽ። በዛ ላይ ደግሞ ጽ እንደዚህ ስትነግርሽ ስትወዘጋገቢ ትችያለሽ። ግን ገኒ እናትሽ እንደምትሆን እንዴት ብታስብ ይቻለሽ? ጥላኝ ሄዳ ከዛ እኔም ፍለጋ እዚህ ቤት ውስጥ እንደመጣች ስትነግረኝ እንዴት አልጠረጥር አላሽም። በጣም ብዙ ጥያቄዎች ቢኖርብኝም እሷ ብትሆን ስናቴ ብዬ አስቤያለሁ ማለት ገነት፣ እናትሽ ናት እያወራች ላችሁ ስለ ቤት ሰራተኛችን ስለ ገነት አይደለም አይደል? አንቺ ለምን ብዬ ቀንሳለሁ? ከማን ነው የምትሸሽው? አረ እባክሽ ቆይ፣ እኔ ከማን ልሸሽ እችላለሁ? ደሞ በገዛ ቤቴ ምን የሚያስፈራኝ ነገር አለ? ቆይ ኤፍራታን አይተሻታል እንዴ? አላየኋትም። ደሞ እሷን ለምን ፈልግሻት? ምን አገባሽ? በቃ አንቺ የተጠየቅሽውን የት እንዳለች ካወቅሽ መመለስ ነው። ከዛ ውጭ ምን ትቀባጥሪያለሽ? ምንም ነገር አያገባሽም። በደንብ ያገባኛል። ስሚ ኤፉንና እዚህ ቤት ያሉ ሰዎችን ከእንዳንቺ አይነት እስስት መጠበቅ ግዴታ አለብን። ቆይ አንቺ ነሽ አይደል ኤፍራታን ሁሉ ነገር የነገርሻት? አንቺ ግን ምን አይነት ወንፊት ነሽ ደግሞ? እንዴት ነገርኳት? ስለኔ የምታውቂው ነው ሁሉንም ነገር በስማ አንቺ ነሽ እንዴ ሌላ ሰው ስለ እኮ በጣም ደነገጥኩ። ለአሁኑ እኔ ነኝ። ቆይ ግን አንቺ በዚህ ሰዓት ነው እንዴ የምትወጪው? እስከምትዘጋጅ እኮ ሰዓት ሄዶብኝ ነው። በቃ ሁን ልሂድ። ቆይ አብረን እንወጣለን። ትንሽ እሸኝሻለሁ። እሸኝሻለሁን ያልሻል እርግጠኛን እየቀለሽ መሆን አለበት። አይ የምሬ ነው። እኔ ብለውጣ ስለሆነ በዛ አብረን ወጣ ብዬ ነው። ይፉዬ፣ ሰሞኑን ግን ወጣ ወጣ ማለት አበዝተሻል። በሰላም ነው። በዛ ላይ የምትሄጅበትን አትናገሪ። በቃ ሉሊት፣ እንሄድ። ገኒቸው፣ ቆይ ልጅቷ ምን ሆናለች? ከናታን ጋር ቅድም እንደተኮራረፉ አልታረቁ ይሆን እንዴ? ለእሱ ያገዝኩ መስሏት ይሆናል። እንደዚህ በጥርጣሬ እንምታይኝ እንጂማ የሆነ ነገር ባትሆን እንደዚህ አትሆንም። አንድ የሆነችው ነገር አለ። ገን እፉስ አንተ ልጅቷን ደግሞ እንደ ቅድሙ ምን አናደሃት ነው እንደዚህ በተለይ አስተያየት አይታኝ ሄደችው? እፍዋንቺን በተለየ አስተያየት አየች? አዎ፣ ለዛውም ታየኛለሽ ብዬ በማልጠብቀው አስተያየት እኮ ነው ያየችኝ። እኔ ማ ምን አደረኩ ብዬ እኮ ደነገጥኩኝ። ምን እሱ ብቻ እንዴ? ሉሊትን እኮ ልሸኝሽ ብላ እኮ ተከተላት ነው የወጣችሁ። ወደኛ የወጡት ደግሞ ከመጀምሮ ነው። ከሉሊት ጋር መሸኛኘት የጀመሩት የተጀመሩት እኔ ምን አውቄ እኔ ኤፍራት የአንቺ ልጅ ናት። እንዴት? ምን አስታውሰሽ ነው? ኧረ ምንም። ምን የኤፍራት እናት ትጨቃጨቁ? ሳምቼ ነው። ና። የምንድን ነው ያልወጣችሁ ገና? እንዲህ ውጭ ላውራሽ ይሄ ወጣል እስቲ ንገረኝ ጽዮን ስለምንድን ነው የምታወራው ኢፉ እንድትጠራጠር የሚያደርግ ነገር ተፈጥሯል? እግዚኦ ላሳምናት ሞክሬ ያለሁ ያለ ካሁን በኋላ ግን እንደዚያ ነገር የሚፈጠር ከሆነ ሁሉንም ነገር እነግራታለሁ የኔ ጨርቃ ከዚህ በላይ ስትጎዳ ማየት አልፈልግም ምንድነው እንድትጠራጠር ያደረጋት ነገር ቅድም ክፍላችሁ ስመጣ ኮ የተለየ ስሜት አላየውባትም ነበር ጽዮን ሁሌ ድንገት የምትፈነዳ ቦምቦ ናለች ማለት እሷ ናት የነገረቻት። ምንድን የነገረቻት? ምን አለቻት? ሁሉም ነገር ተደፍረሽ እንደወለድሻት እዚህ በር ሊያስቀምጥሻት እንደሄድ ጽዮንን አለቃት። እገላታለሁ። ምን እያልሽ ነው የምትናገሪው? ነገር ኔንም ይጎዳኛል። ይህ እሷ ችግር አይደለም። በቃ የሆነ ነገር ታስታውሳለች፣ ከዛ ደግሞ ትረሳለች። ከዚህ በላይ ሌላም ችግር ሊፈጠር ይችላል። ዶክተሩን ሄጄ አማክሬው ነበር እየተጨናነቀች ስለሆነ ነው እንደዚህ አይነት ነገር እየተፈጠረ ያለው ብሎኛል። ለአሁኑ ተመልሳ መርሳቷ በጣም ጠቅሞናል። ኤፍኑ ዝግብ ውስጥ ቢከታትም አላመነቻትም የነገረቻትን እኔ ስገባ መልስ አረሳቸው። ግን አሁንም የመጣ ይምጣ እንጂ ይናገራት፣ እኔ መደባበቁ ሳልችቶኛል። እስኪ አስበው፣ አሁን ባለንበት ሁኔታ እንዴት ብዬ ነው ምነግራት? አንተንም እኔንም አታናገረንም ብንብላል ምጠፋብኝ በጣም አዝናለሁ ገኒ። ድጋሚ አጋጣሚውን ካገኘሁ ግን እነግራታለሁ። እኔ ከዚህ በላይ መታገስ አልችል። ቆይ እንድታብድልህ ነው የምትፈልገው? በዚህ ሁኔታ ብንነግራት ብዙ ነገር ተሳጣታለ። በመጀመሪያ አንተ ነው፣ ሲቀጥል እኔን እንደ እናቷ፣ እንደ ጓደኛዋ የምታየኝ፣ እኔን፣ ወንድሟ ዳጊን፣ ቢኒን፣ ሁሉም አጠገቡ ያሉ ሰዎች እያወቁ ስላልነገሯት እንደ ጥላት ነው የምታያቸው። እስከ መቼ ነው ሳንነግራት የምቆየው? መቼ ነው እናቷ መሆንሽ የምንነግራት ለምንድን ነው ይሄን ያራስ ወዳድ የምትሆኚ? አንቺ እሷን ካጣሽ ስለምትጎጅ ብቻ እያሰቃይሻት ነው። ምንም ይሁን ሁኔታው ሲገባት ይቅርትልሻለች። በዘገየም ቁጥር ነገሮች እየተበላሹ ይሄዳሉ። ከዚህ በላይ ሳይበላሹ ካንቺ ብታውቂ ጥሩ ነው። ከሌላ ሰው ካወቀች ግን ለማስረዳት ይከብድሻል። አንተ ብቻ ትንሽ ጊዜ ስጠኝ ዳጊዬ፣ ይሙት እኔ ራሴ ነግራታለሁ፣ ቃል እገባለሁ። አንተ ምንዳት ነግራት፣ እኔ ቃል አስገብቼ እንደሆነ እነግራታለሁ። ብቻ ትንሽ ጊዜ ስጠኝ የእኔ አንድ ወር፣ በአንድ ወር ውስጥ የማትነግሪያት ከሆነ ግን እኔ አልሰማሽ፣ ሁሉንም ነገር ራሴ ነግራታለሁ። አንድ ወር ራሱ በጣም ብዙ ነው። ግን ይሁን፣ ችግር የለው። አንድ ወር እኮ ትንሽ ነው። ምን አላት? እሺ በቃ ይሁን፣ ሞክራለሁ። ወይ፣ እውነቴን ነው። እዚህ ቤት መቀመጥ አልፈልግም ቢኒ፣ እውነት በጣም ነው የደበረኝ። ተረድቼሻለሁ እኮ አው አውቃለሁ እንደሚደብርሽ። እሺ ዛሬ ስራለህ እንዴ? በእናተ ከዚህ ቤት አስወጣኝ የትም ይሁን ግን፣ በቃ ከዚህ ቤት አስወጣኝ። ካልሆነ ግን አብዳለሁ። አሽ ስራ እንኳን የለኝም። መጣለሁ ይጀሽ። ወጣለሁ ግን እኮ አሁን ሰአቱ ገና ነው። በዚህ ሰዓት በፀሐይ የት ጅ ይሄዳለሁ ማለት ፀሐዩ ለአንቺ ከብዳል። አጎቴ በቃ እዚህ ዋሏ። ዋናው ነገር አንድ ላይ እዚህ መዋላቸው ያለ አጎቴ። እኔ ቤቱን ጸዳጸዳ አርጌ ምግብ ሰራላቸዋለሁ። ከዛ ምሳችሁን እዚህ ትበላላችሁ። ሲመሻሽ ወግ ታደርጋላችሁ። ከዛ እንደውም በዛው ወደ ቤቷ ትሸኘታለ ዳጌ። ቆይ አንተስ ከእኛ ጋር ትውልም በኋላ ቢደብረስ? አራጉቴ ለምን ይደብረኛል? እንደውም አብሬያቸው ጭወትና ትንሽ ቆይቼ እወጣለሁ። በዛውም ደግሞ አቤል እናገኘዋለሁ። እሺ ዳጌ ስምኝም ማጽዬ፣ ወይ እኛ ቤት መመጪ ይደብርሻል እንዴ? አር አይደብረኝም። እኔ የምፈልገው ብቼ ነው እ ከራሴ ጋር ለማውራት ብቻ ነው። ከራሴ ጋር ሳወራ ውስጥ ጥሩ ነገር አያስብም። ከዛ ደግሞ ከዛ ሀሳብ ለመውጣትና ራሴን ለማስቀም ስሞክር የበለጠ አይምሮ ይጨናነቃል። ቢያንስ ግን ከሰው ጋር ሳወራና ስጫወት ደህና ሆናለሁ። እሺ በቃ መጣሁ፣ ተዘጋጅተሽ ጠብቂኝ። እሺ እጠብቃለሁ። ቁርስ እየበላሁ ነው። በቃ አልቆይም፣ መጣሁ። እሺ እሺ እሺ እሺ አጎቴ ከዚች ልጅ ፍቅር ይዟና ያለ ግን እኮ የሆነ ሰው ሲሉ እንደሰማሁት ጺ ዘመዳችን ናት። እንዴት? ማን ብሎ ነው እሷ ዘመዳችን የምትሆነው? ይፉ የኔ እህት ናት። አንተ ደግሞ ለእኔ አጎት ከሆንክ ለእሷም አጎት ትሆናለ። የግድ ካባዬ መውለድ የለባትም፣ ማየለ አንተ አጎቷ እንድትሆን እና የፍራታና ጽሆነ ምን ያገናኛቸው እንዴ? በደንብ ይገናኛሉ እንጂ እህቴ እናታ ነስታገበው የሚወልዱት ልጅ አንተን አጎቴ ሆን ደግሞ አክስቴ ይሏታል። ቢሆነ ቢሆነ ነገር፣ ጽ ዘመዳችን ናት። አይ ሱልክ አይደለም። ደግሞ እኔና ጽሆነም ቢሆን ምንም ግንኙነት አይኖረንም። እስከምትደን ድረስ ነው። ከዳነች በኋላ ደግሞ ሁሉም ነገር እንደ ቀድሞ ይሆናል። አይ አጎቴ፣ እኔ ግን ምንም ነገር እንደነበር ይመለሳም ብዬ አላስብም። ስለ እሷ አስተወራኩ አይነ ላይ ብርሃን ነው የሚታየው። ፊት እንዴት ፈገግ እንደሚል ብታይ፣ ትቀልዳለ አለ ዛሬ ምን ለማድረግ ነው ያሰብሽው? አአ ማለት ቆይ፣ ምን ለማድረግ ላስብ እችላለሁ? ዛሬ ወደ ተግባር መግባት አለብሽ። ዛሬ ማታ አዲስ ነገር መስማት ፈልጋለሁ። በተግባር የተደገፈ አዲስ ነገር። እንዴ? ማለት በዚህ ፍጥነት ምን ላገኝ እችላለሁ? ይህን ነገር ለማግኘት እኮ የተወሰነ ጊዜ ያስፈልጋል። እኔ ደግሞ ጊዜ የለኝም። በአስቸኳይ ስራ መጀመርሽ የሚያረጋግጥ መረጃ እፈልጋለሁ። አሁንስ ልሽ ጭኝ እያሰብሽ እንዳልሆነ በምን አውቃለሁ አንቺ ጊዜውን የምትፈልጊው እኔን የምታጠምጅበት ነገር እስከምታገኝ ድረስ እንደሆነ በምን አውቃለሁ አረ በፍጹም እንደዛ አይደለም እንዴ አለቀን እስከማናገር ትንሽ ጊዜ ስጪኝ ያልኩት ወይዘሮ ሌሊት እየተዋወቅን አይታወቅን ባንተላለቅ ጥሩ ነው እኔ አንችን በደንብ አውቅሻለሁ ዛሬ በራሽ መንገድ አንድ መረጃ ይዘሽልኝ ነይ ከዛ ደግሞ ወደ ሴቶች የምትሄጂበትን ቀን እርግጠኛ ስትሆኚ ሸሚስ ላይ ወይም የሆነ ቦታ ካሜራን ገጥምልሻለን አሁን በቃ ሂጂ ይሄን ያልከሸኝ ነው ይበቃሻል እንዴ ቆይ እኔ ለመሸኘት ነው እንደዚህ ድረስ የመጣሽው? አይ ልሸኝት ሳይሆን ማውራት ስለነበረብን ነው የመጣሁት። አሁን መናገር ያለብኝ ነገር ተናግሬያለሁ። ደህና ወይ። ወኔ ሉሊት የማንም መንገደኛ የሚጫወትብኝ ሰው ነው? ከህፃን እስከ አዋቂ ሁሉ እንዳላንቀጠቀጥኩ አሁን ጥላ፣ እኔ ማላምን ፈሪ ሰው እንቋንቁኩ ቤተሰብ ትመጣለህ ብዬ አልጠበኩም ነበር። ና ቁጭ ና። ቁርስ ንብ ገኒ ገኒ። አይ ጠግቤ ያለሁ ምንም አልፈልግም። ጽጌ በልተሽ ጨርሽ ያበቃ ልጅሽ እወጣለሁ። አቤት ግን ነው ተቀምጠ፣ ቁርስ ላቅርብልህ። እኔም የጠራዎች እንድታመጭለት ነበር እሱ ግን በልቼ ነው የመጣሁት፣ አ በልቼ ነው የመጣሁት። ዳጊ የሚጣፍጥ ቁርስ ሰርፋ አበላኝ። በቃ ተቀመጥና፣ በልቼ ስንጨርስ እንሄዳለን። ዘና አመሰግናለሁ ለቁርሴ። እንዴ አይ፣ ስለጠገብኩ ነው። ገን የባልበላ ኖሮ ምን እንደምል ታውቂያለሽ? ከጠገብኩ ጠገብኩ፣ ካልጠገብኩ ደግሞ ምን ችግር አለው? እሺ፣ እንግዲህ ምን ይደረጋል። መቼም ከዳጊ ጋር አብሮ እየኖሩ ቁርስ አለመብላት ዘበት ነው። በቁርስ ጉዳይ ልክ እንደ ጽዮን ነው አመለካከቱ። ቁርሱን ከሚዘን ምሳውና ራቱ ቢቀርበት ይመርጣል። አዎ ልክ ነው። ጠዋት ምንም ቢሆን ሳይበላ መውጣት የለበትም። ቁርስ ከተበላ፣ ምሳ ከተገኘ ይበላል፣ ካልተገኘም ችግር የለውም። ቁርሳችን የቀናችን መጀመሪያ ነው። ጥሩ ቁርስ ከበላን ጥሩ ቀን እናሳልፋለን። ያው ደግሞ በተቃራኒው ጥሩ ቁርስ ካልበላን ቀናችን የተበላሽ ይሆናል። ይህማ ጥሩ አመለካከት አይመስለኝም። ለቁርስ ያለሽ ፍቅር ከቀኑ ጋር የተያያዘ አይመስለኝም ነበር። አይምሯችን የነገርነውን ይቀበላል ይባላል አንቺም አይምሮሽን ጥሩ ያልሆነ ልምድ እየነገርሽ ነው። ያለችው ቁርስ በላሽም አልበላሽም ቀንሽ አይበላሽም። ቀንሽ በቀንሽ ውስጥ የምትሰሪው በመልካም ነገርሽ ይወሰናል። ቀንሽን መልካምም መጥፎ የምታደርጊው አንችን። ለነገሩ መተግበር እንደማውራት ቀላል አይደለም። ከዛ የሴትዮ ተለያየች። እስካገኘሽ እንዴት ቸኩዬ እንደነበር ቆይ፣ አንተ ሰውዬ፣ ችግር ምንድን ነው? እኔ ከዚህ ብን እንጠፋለን ሀሳብ። አረ ጠላትሽ ብን ይበል። አንቺ ምን ቦጣሽ። ሰውዬ፣ የኔ ብስጭት አንተ የደስታ ምንጭ ነው እንዴ? ምን ያህል እንደምጠላ ታውቃለህ? በህይወቴ እንኳን ላይ አልፈልግም። በቃ በጣም ነው የምጠላ። እሱ አያሳስብሽ። ከዚህ በኋላ በጣም ትወጂኛለሽ። ይልቃውና የመኪና ውስጥ ጊዜ ማሳይሽ ነገር አለ ማ እኔ እና አንተ መኪና ውስጥ የሚገባው እሱ መቼም አይሆንም። ስታይኝ ራሴ ምረው ውስጥ የማስገባ አሳምስልሀለሁ። ይሄኔ አልጅን ነው የምታደርገኝ። እንደፈለግሽ ግን አንቺ አንድ እርምጃ ወደኋላ ኋላ ባልሽ ቁጥር አንድ እርምጃ ወደዛ ደነዝ አፍቃሪ ፖሊሶች የሚቀርቡ ይሆናል። አልገባኝም። አሁን ደሞ ናታን ምን ልታደርገው እያሰብክ ነው? እሱ ነው የመኪናው ግቢና ዳሪ ዘን ቆመን ነግርሻለሁ። ስታሰቡ ስታሰሙ፣ ባንተ ውሸት እና ማስፈራሪያ ተታልዬ መኪና ውስጥ የሚገባ ይመስላል? ይሄኔ አልጅን ነው የምመስልህ። እሺ በቃ በጣም አዝናለሁ። ወዶ ያለው ያልሽውን ሰው የፈረድሽበት ራስሽን ምናልባት ላንከሳት እንደነበር ነገሮች ቢሆን ጥሩ ነበር። ምን አይነት ሰው ነው? ለካሱ ማስታወስ አይችልም። ምንድን ምንድነው ያልከው? ቆይ አንተ እንዴት ልታውቅ ቻልክ? አይሆንም፣ አንተ ነበርክ። ቆይ የት ነበር ወሰድከው? ምንድነው ያሰራው? አዝናለሁ። ከዚህ በላይ ምንም ልረዳሽ አልችልም። ከዚህ በኋላ የናታን ህይወት አቆተለፋ እባክህ፣ እባክህ፣ ልለምን እባክህ፣ እባክህ ናታ፣ እንተው፣ እንደፈለክ እንደፈለክ እኔን አስቀየኝ፣ እባክህ ናታ፣ እንግን ተው፣ እባክህ ከዚህ በኋላ ትስክሬን መቋቋ ምንም ችግር የለውም። ናታን ነጻሙ እንችላል። ካልሆነ ግን እንደዛት የተፈጠረውን ነገር ሊረሳ የቻሉ እንዴት ነው? ነገርኩሽ፣ እሱ የሚታይ እንጂ የሚነገር ነገር አይደለም። እሺ ብለሽ መኪና ውስጥ ግቢና ሁሉንም ነገር ላሳይሽ። ገምቼ ነበር። ከአንቺ ውጭ እኔን ሊጠይቅ የሚመጣ ሰው ነው። ተይ እንጂ ቢዝ እንደዛ ትበይ። ምናልባት ኮ አልተመቻቸውም ይሆናል። ተህዋን ምንምን ለማስተባበል አትሞክሪ። እኔ ሁሉንም ነገር አውቀዋለሁ። ኤፍራታን ከነካሽ ሁሉም ሰው ያንቺ ጠላት ነው የሚሆነው። በቃ እነሱ ታያቸው በክሽ። እናው እንዴት ነሽ? ምግብ እየሰጡሽ ነው አይደል? አይ ምግቡን መስጠት እንኳን እየሰጡኝ ነው ግን ማንም የሚያናግረኝ የለም። አሞኝ እንኳን ምን ሆንሽ ብሎ የሚጠይቀኝ ሰው የለም። ውሃ ሲጠማኝ ውሃ የሚሰጠኝ የለም። ይውዬ፣ ሰው መሀል ቁጭ ብለሽ ሰው ይናፍቃል። እዛ ቤት ያሉት ባይወዱኝ እንኳን እንዴት ነሽ ብሎ ይጠይቁኝ ነበር። ቤዚዬ፣ እንደ ተረዳሁት ከሆነ ሁሉም ጭንቀት ውስጥ ናቸው። እንደውም በጣም ነው የሚወዱሽ። አንቺን ጠልተውሽ ኮ አይደለም። ተይ ሄዋንዬ፣ እኔ ከዚህ ልውጣ እንጂ ማንንም ሰው አልፈልግም። ገንዘቤን ይጭነቀው እንጂ ቤቱን በምወዳቸው ሰዎች ብቻ ሙለዋለሁ። ሁሉንም ሰዎች ከቤት ያስወጣቸዋለሁ። ከዚህ በኋላ ማንም እኔን አያስፈራራኝም። ምንም የማጣው ነገር የለም። እንዴ ቆይ ደግሞ ምን ማለት ነው? ናታንን ላለማጣት ብዙ ነገሮች ሞክሬያለሁ። በአቅማ እንኳን ገነት ስታስፈራራኝ ይሁን ብዬ ተቀብያት፣ ያለችኝ ነገር በሙሉ ሳደርግላት ነበር ድርጅቱ በናቱ ስም ባይኖር ኖሮ ለይፍራት 15 ፐርሰንት እንድሰጣት አስፈራርታኝ ነበር። በእውነት እሷን በዚህ ልክ ለማስፈራራት ትችል ነበር እንዴ? ታውቂ ነበር እኮ። ለምንድን ነው እንደ አዲስ የገረመሽ? ምን አልሽኝ? በዚህ በጣም ይቅርታ፣ ምን ነበር ያልኩሽ? በሀሳብ ጠፍቼ እኮ ምን እንዳልሽኝም ምን እንደመለስኩልሽ እራሱ አላወቅኩም። ስለምን እያሰብሽ ነው? እኔ እንጃ፣ እኔም አላቅም እኔ ምልሽ ቤዝ ያፌት ከባለፈው በኋላ መጥቶ ጠይቆች ነበር። እንዴ ምን አባቱ ሊሰራ ይመጣል? ባለፈው ራሱ የመጣው ኤፍራታን እንደሚያገባት ሊነግረኝ ነው። ቆይ ቆይ፣ ያገባታል ያለው ነገር የምሩን ነው እንዴ? አንቺ ለማናደድ አይደለም። አይ ያፌት የሆነ ነገር አድርጋለሁ ካለ እርግጠኛ ነው። ያለ ምክንያት አይፎክርም፣ ያደርገዋል። ዋው እንዴት አባቱ ነው የምታምሩ እንዳንቺ አይነት ቆንጆ እዚህ አካባቢ ይገኛል ብዬ አላሰብኩም ነበር አንተ ደግሞ በጣም ነው የምታስጠላው እሺ የሆንክ ጉማሬ ፊት ይህ ስድብሽና እንዴትሽ በኋላ ወደ ፍቅር እንዳይቀየርብሽ ብዙ አትንጫጫል እኔ ቤዛ ነኝ ከአንተ ፍቅር የሚይዘኝ ሲያልፍም አይነካካኝ እሺ በህልምህም እንዳታስበው እኔ ልክ እንዲህ በቀላሉ የምታገኝ ተራ ሴት አይደለሁም አረ እባክሽ እንደዛ ነው የሚሰማሽ አንድ ነገር ልንገር፣ እኔ ከፈለግኩ አንቺን ሳምንት ባልሞላ ጊዜ ውስጥ ወደ አልገኘሽ ምሄድ ይችላል። ግን ደግሞ እኔ ለሴት ልጅ ክብር ስላለኝ እንደዛ አላደርግም። ሲቀጥል አንቺን የመሰለች ጥጌረዳ መንከባከብ እንጂ መቅጠፍ አያስፈልግም። በህይወቴ እንደሱ ደረቅና አደርጋለሁ ያለውን ነገር ሳያደርግ የማያልፍ ሰው አይቻል አውቅም። በዛች ቀን ወደ ህይወቴ ከገባ ጊዜ ጀምሮ ህይወቴን ሰላም ሰጥቶ አያውቅም። ማለቴ ሌላ ሰው ላይ እንደዚህ አይነት ነገር ሲያደርግ አይተሽ ታውቂያለሽ? አንቺ ጋርስ በነበረበት ሰዓት የሆነ ለየት ያለ ማለቴ ሊያጠራጥር የሚችል ነገር፣ ወንጀለኞች የሚመስሉ አይነት ሰዎች አይተሽ ታቂያለሽ? እንዴ ህዋን ምንድን ነው? እንደ መርማሪ ፖሊስ እኮ ጥያቄውን በጥያቄ ላይ ኳ አከታተልሽም። አይ፣ መርማሪ ፖሊስ ተቀልጃለሽ። አቤዝ እኔማ የሆነ ደካማ ጎን ከሷ አግኝቼ ከአንቺ እንድርቅ ለማድረግ ነበር። እሱን ያፌት ከመሆኑ ውጪ ምንም የምታቂው ነገር የለም። ምን እንደሚሰራ የት እንደሚሄድ ምን እንደሚያደርግ እንኳን አታውቂም። እኔም አቀው ምን ያክል እንደሚያሰቃየኝ እንደነበር ብቻ ነው። የሚገርምሽ ነገር ለመጀመሪያ ጊዜ እነናታን ቤ ከገባ በኋላ በግድ እዛ እንዲሄድ አደረገኝ። እሱን ደግሞ እኔን ምን ያክል እንደሚጎዳኝ ስለሚያውቅ ነው። እኔ እምልሽ በዚህ ልክ ቤት አስጠላሽ ለምንድን ነው? ወይስ ደግሞ የተናገረች ሰው አለ? እንደ እንደዚህ ቤት ውስጥ አይ ማንንም አልተናገረኝም። ግን ደግሞ አስታወሽ ያለው ብዬ ደስ ሲለኝ ለደቂቃ አስታውስና ከደቂቃ በኋላ ደግሞ ምን እንዳስታወስኩኝ ስጠይቁኝ ሁሉን ነገር እረሰዋለሁ። ዛሬ በተለይ መናገር የሌለብኝን ነገር ሳልናገር አይቀርም። በቃ ምን ማስታወስ፣ ለማን መናገር እንዳለብኝ ምንም ነገር አላውቅም። ኦኬ ለምን እንደዚያ አታረጊ? የሆነ ነገር ስታስታውሽ ማስታወሻ ደብተር አዘጋጅ። ከዛ ያስታውሽውን ነገር ጻፊው። ላይ ላይ ምንድነው የሚባለው፣ ደግመሽ ስረሺ ማለት ነው። ከዛ የጻፍሽውን ነገር ድጋሚ አንብብ። አዎ፣ ጥሩ ሀሳብ ነው። እስኪ ደግሞ እንደዛ አድርጌ ሞክረዋለሁ። በቃ ፈታ በሽ፣ ራስሽን ዘናርጊ። ወይስ ደግሞ የመም ስሜት ሆና እየተሰማሽ አይደለም? ማመም እንኳን አላመመኝም፣ ግን ደግሞ የሆነ ያስጨነቀኝ ነገር አለ። መተንፈስ ራሱ እየቻልኩ አይደለም። ምንድን ነው የኔ ቆንጆ? ምንድን ነው ያስጨነቀሽ? አላውቅም ቢኒ፣ ምን እንደምፈልግ ምን እንደሚያስጨንቀኝ ምንም ነገር አላውቅም። ግን ብቻ ዝም ብሎ የመታፈን ስሜት ይሰማኛል። እኔ እያለሁ ማን አባቱ ነው የሚያፍንሽ? ማንቀት ነው በቃ። አመሰግናለሁ። እሺ፣ ለምኑ ነው? መጀመሪያ ኤፍራታም፣ ወንድሜም፣ ሁሉም ፍቅረኛዬ እንደሆንክ ሲነግሩኝ አላመንኳቸውም ነበር። ያው ትንሽ ይሆናል ብዬ ጥርጣሬ ቢኖረኝም? ምንም እንደማላስታውስና አንተንም ጭምር እንደረሳው ስታጥለኝ ትሄዳለህ ብዬ ፈርቼ ነበር። እንዴት እስከ ዛሬ ነገር አላሰብኩትም። ምኑ እኔ አላሰብከው አንቺን ጥሎ መሄድ ኗ እስከ ዛሬ ለካ አንቺን ጥሎ መሄድ እንዳለብኝ እራሱ አላሰብኩም ነበር ማለት ነው። ይሄ ደዛ በእኔ ላይ ሙድ እያስክ ነው። እንደሁም እንዳታናግረኝ። እሺ፣ ምን እራሱ ባላናገርሽ ደስ ይለኛል። ኧረ እንደዛ ነው። እሺ፣ በቃ አልሄድም። ብቻ መሄድ ትችላለህ። ይቅርታ፣ እሺ፣ የምንታረቅ? አልሄድም። ድም እንዳታናገረኝ። እሺ፣ ፕሊዝ፣ በናትሽ፣ የምንታረቅ? እሺ፣ አልፈልግም። ከዚህ በኋላ ላይም ሆነ ላገኝ አልፈልግም። ፕሊዝ፣ በናትሽ ነው የኔ ቆንጆ። እሺ፣ ግን በግሬ አልሄድም። ታዝለኛለህ? አሁን ዘለ ታጋ ለሳ ቀጫጫ በመሲ በጣም ነው የምትካበጅ። እና ልውረድልህ በጣም ከበድኩህ እንዴ? አሁንም አንዴ ቃል ገብቻለሁ፣ እሺ ብትል ራሱ አልወርድልህም ነበር። አሁን ማውራት እንችላለን። እዚህ ድረስ መምጣት ለማስፈልግ ደም መናገር የምትፈልገውን ነገር ቶሎ አትናገር። ለደም ደም እንደማጠመድከው እሱ አይጥ ነው እንዴ? ወጣን ለነገሩ፣ ለነገው ያው ገይ አዲስ የማስገባው ወጥ ነበረ። ሳምፕሉ ምን ሲያይ ነው ታርኩት? ቆይ ለምን ማደረጋ? ይሄ ነው ጭካኔ፣ ጭካኔ ነው ያለሽ። እንዲያውም ሊያመሰግነኝ እኮ ነው የሚገባው። ማያውቀውን ዓለም ያሳየው አንተ ማን ስለሆንክ ነው እሱን የተለየ ዓለም የምታሳየው? አረ እባክህ ስለ መድሃንም ልለምልህ ተሆን የምትወዳቸው ሰው የለ? እሺ በእናትህ ልለምልህ ተሆን ከዚህ በፊት ነገር ይሻል። እኔ እዚህ ምድር ላይ ምንም የምወደው ሰው የለኝም። አሁን የምወደው የምኖረው እንዳንቺ ስ ስለዚህ በአንቺ ከመጡብኝ ምንም ምንም ነገር አደርጋለሁ። ከመጀመሪያው ማወቂው ነበር የእኔ እናት ላይ ምንም ነገር ይዘብበት አይደለም እኔ አንተ ጋር እንድቆይና እንደዚህ ልታላዝንብኝ ስለፈልክ ነው መኪና ውስጥ እንደ ገባ ያደረግከኝ። ናታን የሰው ህይወት አጥፍቷል። ምንድን ነው ያልከው? እኮ የኔ ናታ በስርዓቱ እንኳን ትንኝ እኮ መግደል አይችልም። እና እንዴት ነው የሰው ህይወት አጠፋ ብላ የምትነግረኝ? መቼም ቢሆን ላምን አልችልም። ማመን አለ ማመን ያንችል ይሻሉ። ናታን ግን የአንድ ምስኪን ቤተሰብ አስተዳዳሪ የወጣት ህይወትን ቀጥፏል። ሚስት ነበረው እሱ የሚጦራቸውና የሚያስተዳድራቸው እናትና አባትም ነበሩት። እሱን እኔ መቼም አላምንም መቼም

ስይህ የፖሊስ እጅ ቢደርስ ምን ሊፈጠር እንደሚችል፣ ከዚህ በፊትም ያልተዘጋ ፋይል ነበረበት። በዛ ላይ ያኔም ቢሆን እንዲፈታ ያደረኩት እኔ ነኝ። አሁን ደግሞ ከፈለኩ በዚህ ክስ ተመስርተውበት የሁለት ሰዎችን ሕይወት በማጥፋት እድሜ ልክ እንዲፈረድበት ማድረግ እችላለሁ። እዛ ምንድማድ እማክንከ ንገሪኝ እባክህ ምንድን የምትፈልገው በቃ እንዲሁም ትችዋለህ ምንም አልፈልግ አን የሚማረክ ከቻልኩ ብቻ ይበቃኛል ማለት ነው ናታን ዕድሜ ልክ እንዲፈረድበት ካልፈለግሽ ወደድሽም ጠላሽም ሚስቴ ትሆኛለሽን